ሰላም ሰላም ቤተሰቦቼ እንዴ ናችሁ? ዛሬ እንግዲህ ደግሞ በአዲስ ቪዲዮ የቀሩትን ፊደላቶች ከዚህ ቦታችን የቀሩ ፊደላታች አሉ። ትናንት የለቀቅኩላችሁ እስከ ረ ከሀ እስከ ረ ያሉትን ፊደሎች ነበር። ዛሬ ደግሞ ከሰ እስከ ኘ ያሉትን ፊደላቶች አስቆጥራችኋለሁ። ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከታች ወደ ላይ፣ ከላይ ወደ ታች በደንብ አስነብባችኋለሁ። በደንብ ተከታተሉ። ቅርጻችሁን ወደው እያያችሁ እዚህ ጋር ከዛ መማር የምትፈልጉ ልጆች በዚህ ስልክ ቁጥር ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ ሞለ ዋትስአፕ ላይ ቴሌግራም ላይ መማር ትችላላችሁ። እንግዲህ ፈታ ብላችሁ አንዳንድ ሰዎች ለምሳሌ የሆነ ስትማሩ ምን ጭንቅ ምናምን ይላቸዋል። ኖ ፈታ፣ ትምህርት ፈታ ተብሎ ነው የሚማረው። ምክንያቱም እኛ አሁን አብዛኛው የሚከታተለው ቪዲዮ ከሀያ ዓመት በላይ ነው። ስለዚህ ከሀያ ዓመት በላይ ደግሞ ፈታ ብለን ነው የምንማረው። ስለዚህ ፈታ ብላችሁ ተከታተሉኝ እየሳቃችሁ እየተጫወታችሁ ጀስት እንደ ኖርማል ቪዲዮት። ስለዚህ አሁን ተከታተሉኝ፣ ወደ ቪዲዮ እገባለሁ ማለት ነው። ይቺ የመጀመሪያዋ ሰ ሰ አንደኛውን ሰ አሳይቼዋችኋለሁ፣ ሹካ የሚመስለውን ሰ ይሄ ሰ ነው። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ

ኚ ኛ ኛ ኤክሰለንት። አሁን ጨረስ ናቸው አስለብቤ ጨረስኩ። አሁን ደግሞ ከየት ወደ የት ነው ማስለባቸው? ከላይ ወደታች፣ ከላይ ወደታች ከታች ወደ ላይ አስነብባቸዋለሁ። አሁን ከቀኝ ወደ ከግራ ወደ ቀኝ፣ ከቀኝ ወደ ግራ አስነብባቸዋለሁ። አሁን ደግሞ ከላይ ወደ ታች፣ ላይ ተከታተሉ። አሁን አንዳንዶቻችሁ ትፈራላችሁ። የሆነ ደውሉን ለመማር ምንም የሚያስፈራችሁ ነገር የለም። በቃ ኑ፣ በቃ የሚያስፈራችሁ ነገር የለም። በተለያየ ስደት ላይ ያላችሁ ልጆች ይህን ቪዲዮ ታወታላችሁ፣ እርግጠኛ ሆኜ እና በቃ የሆነ ይይዛችኋል። የሆነ በቃ አትማሩ አትማሩ የሚላችሁ ነገር አለ። እስኪ ኑ እኔ ጋር በሶስት ወር ካልገባችሁ እኔ እቀጣለሁ። ይሄ ጉራ ብቻ አይደለም አብዛኞቻችሁ ታቆታላችሁ። ስለዚህ ምንም የሚያስጨንቃችሁ ነገር የለም እላችኋለሁ እኔ እያሉላችሁ እና አንዳንዶቹ ደግሞ ትሰጋላችሁ። ልክ ስልክ ደውላችሁ ምናምን ያሰው ያ ሰው የሚያጭበረብራችሁ ወይ የሆነ ነገር እኔ አጭበርባሪ አይደለውም። ቢኮዝ እኔ ለእናንተ እውቀት የምሰጥ ነኝ። እንደዛ የሚሰማችሁ ልጆች እንደዛ እንዳይሰማችሁ ምንም፣ ፈታ ብላችሁ ግልጽ ሆናችሁ ነው የምትቀርቡኝ። ስለዚህ እኔ ለማገዝ ሬዲ ነኝ። አሁን ደግሞ ከታ ከላይ ወደ ታች ላስነበባችሁ። ወሬ ያበዛብ እንዳትሉኝ። ሰ ሸ ቀ በ ተ ቸ ሀ ነ ኘ ኘ ነ ሀ ቸ ተ በ ተቀሸሰ ሁለተኛ ፊደል ሁለተኛው፣ ማለት አንድ ሁለተኛ ይኸኛው፣ ሱ። ተመልከቱ ቅርጹንም እያያችሁ ሱ። አሁን የመጀመሪያ ፊደሎች ከሁለተኛ ፊደሎች የሚለዩት እነዚህ ሁለተኛ ፊደሎች ሁሉም ቁናላቸው ጎናቸው ላይ ይቀጠላል፣ እስኪዋቸው ጎናቸው ላይ ይቀጠላል። ስለዚህ ሱ ስትሉ ደግሞ ከመጀመሪያ ድምፅ የሚለየው ሱ ኡ የሚል ድምፅ አለው። ሱ ሹ ኡ ቁ ኡ

ቲቺሂ ኒ ኒ የሚል ድምጽ አለው ያዋቸው። እነዚህ ደግሞ ልዩነታቸው እግራቸው ከሁለተኛ ፊደሎች የሚለዩት እግራቸው ሸፋፋ ነው። ሁሉም ሰላሳ ሶስት አማርኛ ፊደሎች፣ ሁለተኛ ፊደሎች ጎናቸው ላይ ይቀጥላል። ሶስተኛ ፊደሎች እግራቸው ሸፋፋ ነው። አራተኛ ፊደሎችን ደግሞ እያቸው። ከበስተቀኝ በኩል ምንድን ነው እግራቸው ረጅም ነው። ከበስተቀኝ በኩል ረጅም ነው። ኑ ሰ ሱ ሲ ሳ ሳ ሻ ቃ ባ ታ ቻ ሀ ና ኛ ኛ ና ሀ ቻ ታ ባ ቃ ሻ ሳ። ኤክሰለንት። አምስተኛ ፊቶችን ደግሞ ያቸው፣ ሁሉም ምን አላቸው? ቀለበት ሰላሳ ሶስቱ ቀለበት ናቸው።

ሳድስ ፊደል ይባላሉ። ስድስትና ሰባት ሰላሳ ሶስት የአማርኛ ፊደሎች ይለያዩ ወጥ የሆነ ቀ የላቸውም። ወይም የሆነ የሚለይባቸው ነገር የለም። ዝም ብላችሁ የሚሸመዷቸው ስ ሽ ቅ ብ ት ች ህ ን ኝ ኝ ን ህ ች ት ብ ቅ ሽ ስ ከዚያ ሄደኛው ሶ መጨረሻው ሰባተኛው ሶ ሶ ሾ ቆ ቦ ቶ ቾ ሆ ኖ ኞ ኞ ኖ ሆ ቾ ቶ ቦ ቆ ሾ ሶ። እርግጠኛ ነኝ ዛሬ እነዚህን ከያዛችሁ እነዚህን ያስነበብኳችሁን ቀጣይ ቪዲዮን ስለቅላችሁ ቀላል ነው። ምንም የሚያስጨንቃችሁ ነገር የለም። አትፍሩ። ጎበዝ ትሆናላችሁ፣ ታነባላችሁ፣ ጽፋላችሁ። ባይ ዘ ወይ መጽሐፍ ማንበብ ዛቴስቤስ ወሳኝ ነው። በጣም ወሳኝ ነው። ቢኮዝ የሆነ ቋንቋ ማንበብ፣ የሆነ ቋንቋ መጻፍ፣ ሊያውም እየተናገራችሁት ያን ቋንቋ፣ የሆነ ቲክቶክ ላይ እንኳን ስታዩ፣ የሆነ ነገር ላይ ስታዩ እንኳን እንግዲህ ካላነበባችሁ ምስል ብቻ ነው የምታዩት፣ የሆነ ፎቶ ብቻ ነው የምታዩት። ካነበባችሁት ይሄ ነው የሆነ ቃለ መግዛትን ብታስቡ ብታነቡት መግዛት ትችላላችሁ፣ በአጭር ቀን። ስለዚህ ይሄን ለማድረግ ደግሞ ሶስት ወር ለህይወታችሁ መስጠት ነው። ሶስት ወር ይፈጅባችሁ፣ አንብቦ ለመጻፍ ሶስት ወር ይፈጅባችሁ፣ ሶስት ከሁለት ወር እስከ ሶስት ወር። ይሄ ደግሞ ለህይወታችሁ ትልቅ ነው፣ መቼም ማትረሱት ነው። ስለዚህ መማር ትችላላችሁ። ለዛሬው ሌላችሁ የመጣው ቪዲዮ ወይም ቃላቶች እንደዚህና፣ ስለዚህ ኮሜንት እንዳይቀር፣ ሸር ላይክ እንዳይቀር ይህን ይመስላል። እየላችሁ የምታዩት ቀጣይ ስንገናኝ ቀጣይ ቪዲዮዎችን ከነዚህ ቀሪዎቹን ፊደላቶች ወደ ሶስት ቪዲዮ ይሆናል። የቀሩት ቀሮት ፊደላቶች እነሱን ለቅላችኋለሁ። ለዛሬው ይህን እየላችሁ መጥቻለሁ። ይመቻችሁ። ሀገራችን ኢትዮጵያን ሰላም ያርግልን። ለምሳሌ በውጭ ሀገር ያላችሁ ወደ ኢትዮጵያ ማምጣት የሚፈልጉ ጸሎት እያደረጋችሁ፣ ሀገራችንን ሰላም ያርግልን። ይመቻችሁ። መልካም ቀን፣ መልካም ምሽት፣ መልካም አዳር።